ሰላም ጤና ይስጥልኝ። የተወደዳችሁ እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርብ ምሽት ይመጥናቸዋል ያልኳቸው አጫጭር የአገር ቤት መረጃዎችን አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህን መረጃዎችን እንድትከታተሉ በአክብሮት እጠይቃለሁ። በአማራ ክልል ሶስተኛ ቀንን የያዘ ውጊያዎች በተለያዩ ቦታዎች ላይ እየተደረጉ ይገኛሉ በርካታ ወታደሮች ዋጋ የከፈሉበት በርካታ የነፍስ ወከፍና የብድር መሳሪያዎችን ወደ ፋኖ የገቡበት መኖሩን መረጃዎች እያመላክታሉ። የጦር አመራሮችን ጨምሮ መስዋዕትነትም የተከፈለበት ውጊያ ነው እየተደረገው። ከዚህ በተጨማሪ ሱዳን ቤተመንግስትን ተቆጣጥሬ ያለው ብላለች። የአብዱልፈታህ አልብርሃን የጀርናር ዳጋሎን ጦር ከቤተመንግስት ውስጥ እንግዲህ ሳምንት የፈጀው መጠነ ሰፊ ውጊያ ተደርጎ አስወጥተናል እያሉ ይገኛሉ። በቱርክ ተቃውሞ ተቀስቅሷል። ሶማሌ ላንድ የሀገር እውቅና አሜሪካ ከሰጠችኝ በጋዛ ያሉትን ፍልስጤማያኖችን አሰፍራሉ የሚል ጉዳይ ተሰምቷል። እነዚህን እና ሌሎች በርካታ መረጃዎችን እንዲሁም ኤርትራ ለጠቅላይ ሚኒስትር አብይ አህመድ መልስ የሚመስል ነገር ሰጥታለች። ትላንትና ጠቅላይ ሚኒስትሩ በፓርላማ ለባህር በር ብለን ኤርትራን አንወራትም የሚል ንግግር አሰምቶ ነበር። እነዚህን እና ሌሎች መረጃዎችንም አሰማቸዋለው። ፕሮግራም በጥሞና እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎች ነው። አልፎ በአማራ ክልል በተደረገው ውጊያ ኮሎኔል አባት ሞላ የተባለው እንግዲህ ከወታደሮቹ ጋር መስዋዕትነትን ከፍሏል። ፋኖቹ ይህንን ሪፖርት አድርጓል። እሱ ብቻ አይደሉም እንግዲህ ወታደሮችም በብዛት የተሰዉበት መኖሩ ነው የተገለጸው። በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች ሲደረጉ ነው የዋለው። በሰሜን ወሎ ላሊበላ ውጊያ ተደርጓል። በከተማው በአራት አቅጣጫ ነው እንግዲህ ውጊያ ሲደረግ የዋለው ጉዳትም እንደደረሰ ተገልጿል። የፖሊስና የመከላከያ አዛዥ ጨምሮ ጉዳት ተስተናግዷል። የተገደሉበት ሁኔታ ነው ያለው። ከአምብ ላይ ጥቃት ይደርሷል። ወደ ላሊበላ ከተማ የሚያስገቡ መንገዶች በጋሸና በሰቆጣ በፋኖ ቁጥጥር ስር የገባበት መኖሩ ተገልጿል። ወደ ሰማንያ ሞትና ቁስለኛ ተመዝግቧል። 42 የነፍስ ወከፍ መሳሪያ ተገኝቷል። አስር ሙርከኛም ተይዟል። በፋኖም ጉዳት መድረሱን የተሰማው በንጽዋን ላይም ጉዳት ደርሷል ተብሏል። እንቅስቃሴ ሙሉ በሙሉ ዝግ ሆኖ እንደዋለ እንግዲህ ተገልጿል። እማኞች ለመረጃ እንግዲህ ብቁ ቦታችን አመቺ ስላልሆነ ነው እንጂ ከዚህ በላይ ጉዳት እንደደረሰ ብለው ነው መረጃውን እያወጡ የሚገኙት። በሌላ መረጃ በጎጃም ሁሬ ቁጭ በተባሉ ከተማ ፋኖቹ ወደ ከተማ ዘልቆ መግባታቸውም የተሰማ ሲሆን ፍኖተ ሰላም ውጊያ ሲደረጉ ብሏል። ትላንትና ውጊያ የተደረገበት አፍሻ እንግዲህ አምስት ሰዓት የፈጀ ውጊያ የተደረገው በዚህ በአፍሻ የአማራ ፋኖ ሁለት ብርጌድ ከሁለት ሻለቃ ጋር የተሳተፈበት ውጊያ መሆኑ ተገልጿል። ወታደራዊ አዛዥ ለኮሎኔል ሻለቃ ጉዳት ደርሶባቸዋል። የምን የተባለው አምስት የቡድን መሳሪያ በፋኑ እጅ ገብቷል። ከዚህ በፊትም እንግዲህ የተለያዩ ዲሽቃዎችን በዚሁ ቀጠና የተማረከበት ሁኔታ ያለው ዛሬም እንደዚሁ አይነት ተመሳሳይ የቡድን መሳሪያዎች የተማረኩበት ውጊያ ተደርጓል። በአማራ ክልል እንግዲህ በጣም በሚገርም ሁኔታ ጠንከር ያሉ ውጊያዎች ናቸው እየተደረጉ ያሉት። በሰሜን ሸዋ ምንጃር ስምንት አድማ ብጠና ፋኑን ተቀላቅሏል። ደቡብ ደብረ ብርሃን ሳራ ሊጫ ቀበሌም ውጊያ ሲደረግ ውሏል። አጋው ምድር ጃው ጀም በመንደር 24ም በጃዊ በመንደር 24ም በወታደራዊ ካምፕ ላይ ጉዳት ደርሶባቸዋል። ፋኑ ወደ ካምፑ ገብቶ ነው እንግዲህ በርካታ ንብረትም የወሰደ ተብሏል። እንግዲህ እዚህ ቀጠና ላይም የድሮን ጥቃት እንደተፈሰመ ገልጭ የላቸዋለሁ። ጎንደር ወገራ በሚል ላይም በደረሰው የደፈጣ ጥቃት በርካታ ጉዳት ደርሷል። ዛሬ ደለጎ ከተማም ውጥረት መኖሩ ተሰምቷል። አርማጮ በርካታ ወታደሮች ለቀው እየወጡ እንደሚገኙ ተገልጿል። ምዕራብ አርማጮም ጨምሮ ማለት ነው እንግዲህ ወደ ካምፕ የመልሶ ማደራጀት ስራዎችን ለመስራት እየሳቡ ይገኛሉ። ሰሜን ጎንደር ዛሬማ በሚሊሻ ካምፕ ላይም ጥቃት ደርሷል። ሚሊሻ ለቆ ወጥቷል። ወደ አድርቃይ እንደ ሸሹ ነው የተገለጸው። አዲስ ዘመን ውጊያ ተደርጓል። ደራ አንበሳቤም፣ ዋንዛዬ፣ ሀሙሲት በተደረጉ ውጊያዎች ከታዋቂ ባሻገር በመንግስት ከወታደር ባሻገር እንግዲህ በመንግስት አመራሮች ጉዳት ደርሷል በብልጽግና አመራሮች ላይም ከፍተኛ ድንጋጤ ተፈጥሯል በዚህ ልክ ፋኖ ተጠናክሮ መቀጠሉን የሚል ነው እንግዲህ ትልቅ ውጥረት እየነገሰባቸው በብልጽግና አመራሮች እንግዲህ የተደናገጡት ምንድን ነው እግር እንተክላለን የሚል ህሳቤ ነበረ በዚህ ልክ አልጠበቁ የሚነሱ ፋኖ መጠነሰፊ ጥቃት ነው ያደረሰው ካምፖች ላይ ወታደራዊ አዛዦችን ሳይቀሩ የህይወት መስዋዕትነት እንዲከፍሉ አድርጓቸዋል። እነዚህ እነዚህ ነገሮች ተዳምሮ ነገሩ ወዴት ነው እንዴት ነው ይሄ ነገር ሊፈጠር የቻለ የሚል በተለያዩ ስብሰባዎች እንግዲህ ዲስኩርስ ያሰሙ ነበር። ተቆጣጠርን፣ ጨርሰናል፣ ውስን ቦታዎች ናቸው ይቀሩን እያሉ ፕሮፓጋንዳ ሰርተዋል። ይሄ አሁን እፍረት ሆኖባቸዋል። እፍረት ብቻም ሳይሆን ለራሳቸውም ውጥረትና ጫና ተፈጥሮባቸዋል። ሌላው በትላንትና ዕለት በፓርላማ ስብሰባ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለባህር በር ስትል ኤርትራን አትወርም ብለው ነበር። ይሄንን ተከትሎ የኤርትራ የማስታወቂያ ሚኒስትር መልስ ሰጥቶበታል። መግለጫው ኤርትራ በተሳተፈችበት እየከሰሰ ሆኗል። እንግዲህ የኢትዮጵያ ምሁራን እና ፖለቲከኞች ዓለም ሲቀየር አሁንም ከፊውዳል አመለካከት እና አስተሳሰብ አልተቀየሩም ብሏል። የኤርትራ ማስታወቂያ ሚኒስትር በጣም የሚገርም ነው። ጊዜ ያለፈበትን አካሄድ የኢትዮጵያ ምሁራንና ፖለቲከኞች ወደ ቀጠናችን እየጎተቱ ይገኛሉ ብሏል። ይህ አመለካከት ሀገርና ሕዝብን አፍራሽ ነው ብሏል። በሀገሪቱም የኔ መሬትና በሚል ክፍፍል ግጭት እየተከሰተ ይገኛል ብሏል። ይህንን የፊውዳል አመለካከት ወደ ቀጠናው እየጎተቱ ይገኛሉ ስል ዘላፋ የሚተቀላቀለበት መግለጫ እንግዲህ ሰጥቷል የኤርትራ ውጭ ጉዳይ ሚኒስትር። ሌላው አድማጮቻችን፣ በሀገራችን ኢትዮጵያ፣ በደቡብ ኢትዮጵያ ወላይታ ዞን ሰዎች በጅምላ እየታሰሩ እንደሚገኙ ተገልጿል። የዩኒቨርሲቲ ተማሪዎች በብዛት ይገኙበት ዓለም ነው የተባለ በዚያ አፈሳ፣ በወላይታ ሶዶ ሰዎች በጅምላ እየታፈሱ ነው ብሏል። እንግዲህ የተሳሳተ መረጃን በማሰራጨት ተብሎ ነው ምክንያት እየታፈሱ የሚገኙ ተብሏል። እንግዲህ መረጃውን ዶቼ ቬለ ዘግቦታል። ሌላው ስለታገቱት መንገደኞች ለእያንዳንዳቸው አንድ ሚሊዮን ብር ተመድቦባቸዋል ተብሏል። እንግዲህ ከአዲስ አበባ ጎጃም መስመር ላይ አሊ ዶሮ በተባለው ቦታ እንግዲህ አንድ አውቶቡስ ሙሉ ታግቶ ነበር። እነዚህ ታጋቾች እስከ አንድ ሚሊዮን ብር ተመድቦባቸዋል። አንድ ሚሊዮን ብር መክፈል ያልቻሉት ለልመና ጎዳና መውጣታቸው ተገልጿል። አድማጮቻችን፣ ተመልካቾቻችን በሌላ መረጃ ጀነራል ዳጋሎ ጦር በካርቱም የሚገኘውን ቤተመንግስት ዛሬ እጄ ገብቷል። አልቡርሃን ጦር ቤተመንግስትን ዛሬ ተቆጣጠሪ ያለውኝ ብሏል። እንግዲህ ቤተመንግስትን ለማስለቀቅ አንድ ሳምንት ውጊያ ፈጅቷል ነው የተባለው። ከተፈታው ማጥቃት ከፍተኛ ማጥቃት መጠነ ሰፊ ነው እንግዲህ ተደርጎ ነው ይሄ ውጤት የተገኘው ተብሏል። እንግዲህ መረጃውን ለሱዳን ትሪቢዮን ያቀበለው ጀረናር የመጨረሻው ድል አይደለም ገና ይቀረናል ያለበት ሁኔታ ነው ያለው ሱዳን እንግዲህ አብዱልፈታህ አልብርሃን ከዳጋሎ ጦር ቤተመንግስትን የነጠቀበት ሁኔታ ያለው ከባድ ውጊያን የተደረገው እንግዲህ፣ ከፍተኛ የድሮን ጥቃት ተፈጽሟል። ቤተመንግስቱን ለማስለቀቅ ከዳጋሎ ጦር። በሌላ መረጃ በቱርክ እስታንቡል ከፍተኛ ተቃውሞ ተቀስቅሷል። ከንቲባውን በማስነሳት በሙስና ተጠርጥረው በመታሰሩ ነው ተብሏል። እንግዲህ ለቀጣይ ምርጫ ይወዳደራሉ ተብሎ ተጠብቀውም ነበር። በዚህ ሂደት መታሰራቸው ህዝቡን ቁጣ እንዲቀሰቅስ አድርጎቷል። ከንቲባ ኢክሬም ማሙ በሉ ማሙ በሉ በ2028 ለሚካሄደው ምርጫ ተወዳዳሪ ናቸው ብሏል። አንዳንድ ጊዜ አምባገነን መንግስቶች እነሱን የሚፎካከሯቸው ሰዎች አስቀድሞ የማሰር እንቅስቃሴ ያደርጋሉ። ከዚህ በፊት በኢትዮጵያ ታሪክ እንደምታውቁት እነ ጅዋር ማህመድ ቅቡልነት የነበራቸው በኦሮሚያ ክልል ውስጥ ቅቡልነት በነበራቸው ወቅት በተለያዩ ሰበባ ሰበብ ጅዋር ማህመድን በእስር የማስወገድ ስራ ተሰርቶ ነበር። በዛን ሰዓት ጀዋር መሐመድ በኦሮሚያ ክልል ውስጥ ቢወዳደር ሙሉ ለሙሉ ኦሮሚያ ጀዋርን ይመርጥ ነበር። ዘመኑ የጀዋር ነበር። አንዳንድ ዘመን ላንተ ይሆናል፣ አንዳንድ ዘመን ደግሞ በአንተ ይሆንብሃል። ስለዚህ ሁል ሁልጊዜ አይደለም ዘመን የሚሳካ ዘመን እንደ መስላል ነው። ያወጣሃል፣ ያወርዳሃል። ዛሬ ጀዋር በኦሮሚያ ክልል ውስጥ ወዶ አንድ ጥያቄ ቢያነሳ ጥያቄውን የሚመልስለት አይኖርም። በዛን ወቅት ግን ዛፍ ቅጠሉ ሁሉ ጀዋር፣ ጀዋር፣ ጀዋር ያለበት ሂደት ነበር። በዛን ሰዓት በኢትዮጵያ ታሪክ የዛኔ አብይ አህመድ ይሄንን ካልኩሌሽን ሰርቶ ጀዋር መሐመድን ወደ እስር ቤት ውስጥ አስገባው። ምርጫው ተከናወነ፣ ብልጽግና አሸነፈ። ይሄ ነው። አሁንም ስታንቡል አካባቢ እንግዲህ ከፕሬዚዳንት ኤርዶጋን ይወዳደራል ተብሎ የሚጠበቀው በ2028 ለሚካሄደው ምርጫ ይወዳደራል የተባለው ግለሰብ ነው። እንግዲህ አሁን አስቀድሞ የማሰር ስራ የተሰራ ህዝቡ ይህንን ጉዳይ ስለሚያውቅ ተቃውሞ የቀሰቀሰበት ሁኔታ ነው ያለው። ይሄንን ተከትሎ ለአራት ቀን ማንም ከቤቱ እንዳይወጣ ተከልክሏል። የእስታንቡል ትልቁ መሰብሰቢያ አደባባይም በሰው ተሞልቷል ተብሏል። ከእስታንቡል በተጨማሪ የቱርክ የባህር ዳርቻ ይስሚር በደቡባዊ ከተማም ደሃና ተቃውሞ ተቀስቅሷል። እንግዲህ ተቃውሞ የተቀሰቀሰባቸው ቦታዎች ነው። የቱርክ የአቃቢ ህግ በሙስና ነው እንግዲህ የከሰሳቸውም ተብሏል። አድማጮቻችን፣ ተመልካቾቻችን በሌላ መረጃ ሶማሌ ላንድ የሀገር እውቅና ከተሰጠኝ ፍልስጤማውያንን ተቀብዬ አሰፍራለሁ ብላለች። ከአሜሪካም እየተነጋገርኩ እገኛለሁ ስትል የገለጸችበት ሁኔታ መኖሩን ተገልጿል። ዛሬ እንግዲህ በዓለም ላይ ሁሉም የራሱን አርቫንቴጅ ነው የሚጠብቁ የራሱን ጥቅምና የራሱን ሁለንተናዊ ጉዳይ ነው የሚከታተለው ማለት ነው። እንግዲህ ኢትዮጵያን ከፍተኛ ትንምስ ውስጥ እንድንገባ ያደረገችው ሶማሌላንድ አሁን ደግሞ ከአሜሪካ ጋር እየተነጋገርኩ እገኛለሁ ስትል እንግዲህ ሶማሊያን ከዋናው ግርግዳ ጋር ከዋናው ተራራ ጋር ልታላትም እንደሆነ እየተገለጸበት ይገኛል። ከዚህ በፊት ግብጽ ይህን ጥያቄ ቀርቦባት ጥያቄውን ውድቅ ያደረገችበት ሁኔታን ያለው አሁን የሀገር እውቅና ብቻ እይሰጥኝ እንጂ ችግር የለም ብላለች ሶማሌላንድ። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። ባሮ ሚዲያን ላይክ ሼር ሰብስክራይብ እያደረጋቸው ፕሮግራሙን እንድትከታተሉ በአክብሮ ተጠይቃለሁ። ሰላም ሁኑልኝ።